ጊዜ በተለይ ስለ ንስሐ ይህ ትምህርት እጅግ አስፈላጊ ነው። አንድ ሰው ወደ ንስሐ እንዴት ይገባል የሚለውን ለማንኛውም ለዛሬ የምትይዙት ምንድን ነው በሶስት መንገድ ንስሐ እንገባለን ኃጢአት በልዩ ልዩ መንገድ ይሰራል ግን በአጠቃላይ በሶስት መንገድ እንገልጸዋለን በሦስት መንገድ የተሰራውን ኃጢአት በሶስት መንገድ ንስሐ ይሰጡናል አባቶች ለምሳሌ ስርቆት መስረቅ ማለት ነው የተለያዩ ስርቆቶች አሉ ይነስም ይብዛም የኛ ያልሆነን ከወሰድን ስርቆት ነው። ስርቆት ገንዘብና ብር፣ ወርቅ ብቻ አይደለም። ሰው አያየንም እግዚአብሔርም አያየንም ብለን ተዳፍረን የኛ ያልሆነን ወደኛ ስንወስድ ስርቆት ይባላል። መስረቅ አትስረቅ ተብሎ ተጽፏል በዘፀአት ምዕራፍ ያለ። ሁለተኛው ቂምና በቀል መጣላት ብቻ አይደለም፣ ከተጣሉም በኋላ ደግሞ ለመታረቅ ዝግጁ አለመሆን በቂም መኖር በበቀል መኖር፣ እንዲያውም ከዛ አልፎ በመበቀል መሄድ፣ ቂም በቀል ይለዋል። በቅዳሴ ላይ ይሄ ይታወጃል። ዲያቆኑ የሚያውጀው የአባቶቻችን የዋርያ ትእዛዝ ነው። ሰው በልቡናው ቂምና በቀልን አያያዝ ይሄ ኃጢአት ማከናወኛ ወይም ደግሞ ኃጢአት መስሪያ መንገድ ነው። ይህ ማለት ደግሞ ብንበደልም ብንበድልም እኩል ነው የምናየው። እንዲያውም ጸሎታችን ላይ እኛም የበደሉንን ይቅር እንደምንል ነው የሚለው የበደሉንን የበደልናቸውን እኩል ነው በእግዚአብሔር ፊት። ፀሐይ ሳይገባ ነው የሚለው፣ ሳይመሽ ለዲያብሎስ ዕጣ ፈንታ አትስጡት ይላል። ወዲያው ይቅር ማለት ይገባል። ተቸግረናል ወይ በጣም ኃይለኛ ጉዳት ደርሶብናል ወይ? አዎ፣ ግን ፀሐይ ሳትገባ ይቅር ማለት እግዚአብሔር የሚወደው። በሦስተኛ ደረጃ ዘማዊነት ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ አምስት ላይ ጌታችን ኢየሱስ ክርስቶስ እኛን ለማዳን የለበሰው ሥጋ እንደሆነ ስለሚነግረን በዝሙት አታርክሱት ይላል። ጋብቻ ከሆነ ጋብቻ ነው፣ ለብቻ መኖር ከሆነ ለብቻ መኖር ነው። ሐዋርያው ቅዱስ ጳውሎስም የተናገረ ይህንን ነው። እንደምታውቁት ይህ ሐዋርያ ትዳር የለውም። ብቻ እላችሁ እንደ እኔ ሁኑ እንደ ትዕዛዝ አድልም እንደ ፈቃድ እንጂ ብሎ የተናገረው በአንደኛ ቆሮንቶስ ሰባት ላይ ይህንን ነው። ትልቁ ነገር የመዳን ጉዳይ ስለሆነ አለማግባትም ማግባትም ራሱን የቻለ ጥሪ ነው። በመልካም ትዳር መኖር ልጆች አሳድጎ መኖር ራሱን የቻለ የጽድቅ መንገድ ነው። ለብቻ ደግሞ ለይቶ እግዚአብሔር ነው ሙሽራዬ ትዳሬ ብሎ ደግሞ መኖር ያው ነው። ስለዚህ ሰውነትን ለዝሙት አሳልፎ መስጠት ማለት በእግዚአብሔር ፊት በጣም የተጠላ ኃጢአት ነው። ስለዚህ በእነዚህ በሶስት መንገዶች ኃጢአት ይደረጋል። ልዩ ልዩ መንገዶች ቢሆንም የኃጢአት መስሪያዎች በሶስቱ ተጠቃለዋል። በመስረቅ፣ በቂም በቀል፣ በዝሙት በእነዚህ መንገዶች ከእግዚአብሔር ወጥተን ያለንባቸውን የኃጢአት ስሬት የምናገኘው እነዚህኑ ስራዎች የረከሱና በእግዚአብሔር ፊት ተቀባይነት የሌላቸውን መሆኑን አውቀን ፊታችንን ወደ ንስሐ መልሰን ወደ አባቶቻችን ወደ ካህናት ሄደን እንናዘዛለን፣ ወይም እንናገራለን እናገራለን። ለምን ወደ ካህን መሄድ አስፈለገ ቢባል፣ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል 8 ላይ ራስን ሂድና ለካህን አሳይ፣ የሙሴን መባ አቅርቤናል። ማቴዎስ 8 ላይ ሐዲስ ኪዳን ነው። ካህኑን ምስክር፣ እኛን ከሳሽ፣ እግዚአብሔርን ዳኛ ማድረግ ማለት ነው። እንዲህ ነው የንስሐው መንገድ። ንስሐውን ደግሞ ከተናዘዝን በኋላ በሶስት መንገድ ቅጣት እንቀጣለን ወይም የክርስቶስ የመከራው ተካፋዮች እንሆናለን። መስቀሉን ተሸክሞ እየተንገላታ ወደ ቀራንዮ የሄደው ጌታ የኔና የእናንተን ኃጢአት ለማስወገድ ነው። ለ5500 ዘመናት ርቀነው የነበረው የሰው ልጆች በክርስቶስ በራሱ ደም ሊያቀርበን ነው። ስለዚህ ያን ደከመውን ድካም የኔ መከራ ነው፣ የኔ ግርፋት ነው የኔ ችግር ነው በሚል ካህኑ አመዛዝኖ እድሜን ያያል፣ ጤንነትን ያያል። ማለት ካህኑ ንስሐ ሲሰጥ ማለት አገናዞ አይቶ እንደምንችል አድርጎ እግዚአብሔር እንዳመለከተው ንስሐ ይሰጠናል። በሶስት መንገድ ንስሐ ይሰጣል። አንደኛው በጾም ነው፣ ሁለተኛው በስግደት፣ ሶስተኛው በምጽዋት። ከምንደክምበት ካፈራ ነው ሀብት ንብረት ለቤተ ክርስቲያን ሊሆን ይችላል፣ ለድሃ ማብላት ሊሆን ይችላል። ገንዘብ አውጥተን ከደከምበት ማካፈል ማለት ነው። በድካምኗ ገንዘብ የመጣው ለኔ መከራ የተቀበለው ስጋ በመልበሱ ኃጢአቴን በእንጨት ላይ የተሸከመውን ጌታ እኛም መካፈል አለብን ነው ምንም እንኳን የሱም መከራ በአክልም ተካፋይነት ይኖረናል። ጾሙም ኢየሱስ ክርስቶስ ሲገረፍ መከራ ሲቀበል ሲቸነከር መስቀል ላይ ሲያቆሙት ተጠማው በማለት ለኛ የደከመውን ድካም ለመካፈል እንጦማለን። እኛም ሰባት አጽዋማት ካሉት ውጪ ካህኑ የጾም ቅጣት ይቀጣናል፣ ጾም ይሰጠናል። ይሄናል ቀን ጾም፣ ይሄናል ወር ጾም፣ ስግደት በቀን ይሄናል ስገድ። ለምን ጌታችን ኢየሱስ ክርስቶስ ጎንበስ ቀና እያለ መስቀሉን ተሸክሞ ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ እየወደቀ እየተነሳ የመጣውን ያንን በረከት በአቅማችን ለመካፈል ይሄንን የንስሐ ቅጣት ካህኑ ይሰጠናል። በጾም በስግደት በምጽዋት ካህኑን የወሰንልንን ቀን ስንጨርስ ተመልሰን ሪፖርት እናደርጋለን። ከዛ ካህኑ በራሱ በተሰጠው ቤተክርስቲያን በምትፈቅደው መንገድ ስርየተ ኃጢአት ያደርግልናል። እናንተም ሁላችሁ ቅድም ጥሩ ጥያቄ የተጠየቀው ተሽቀዳደም ሁላችሁ መዋል ማደር የለብንም። አዎ እኔ ድካም ነው አዎ የኔ ኃጢአት ነው አዎ እኔ በደል ነው። ነገር ግን አንተ ስለ እኔ ተላልፈ ተሰጠህ፣ መከራ ተቀበልክ። የኔ መከራ የተቀበል ጌታዬ፣ ምረትን እንዳገኝ፣ ኃጢአቴ እንዲወገድልኝ በንስሐ ሕይወት ወደ አንተ ቀርብ ያለው ብለን ወደ ካህኑ ቀርበን ይህንን የመሰለ የበረከት ተካፋይነት የምንካፈልበት ነው። ንስሐ ጸጸት ማለት ነው። አዎ እንግዲህ እንደምታውቁት ጥሩ ነው። በጣም ግሩም ነው። እንግዲህ በየጊዜው የምንማማራቸው ትምህርቶች ንች ሰብሰብ ብለን እየበዛን ነው። በጣም ጥሩ ነው። በጣም ግሩም ነው። እግዚአብሔር የተመሰገነ ይሁን። ሁላችንም በቸርነቱ በረዴቱ እንዲያቆየን ቅዱስ ፈቃድ ይሁንልን። በስባት ተግዛለ አምላክ የተመሰገነ ይሁን።